ሰይጣን እየተጫወተባቸው ያሉትን ሰዎች ሕይወት ውስጥ ኢየሱስ በእግዚአብሔር ልጅነቱ ዛሬም መክበር ይፈልጋል። እንዴት ነው የሚከብረው? ቀጣዩን ንባብ ያንን ነው የሚያሳየው። በእኛ ሕይወት ውስጥ የእግዚአብሔር ልጅ መክበር ይፈልጋል። በእያንዳንዳችን ሕይወት ውስጥ የእግዚአብሔር ልጅ መክበር ይፈልጋል። በየስፍራው በወደቁት ደግሞም በኃጢአት ምክንያት በቃ ሰይጣን እየተጫወተባቸው ያሉትን ሰዎች ሕይወት ውስጥ ኢየሱስ በእግዚአብሔር ልጅነቱ ዛሬም መክበር ይፈልጋል። እንዴት ነው የሚከብረው? ቀጣዩ ንባብ ያንን ነው የሚያሳየ ሕይወት በመስጠት ይከብራል። ኦኬ፣ ግን ይህ ለሚቀበሉት ነው። በማይቀበሉትስ ላይ፣ በማይቀበሉትም በማያምኑትም ላይ ኢየሱስ በልጅነት ይከብራል፣ በእነሱ ላይ ደግሞ በፍርድ ይከብራል። ስለዚህ ከዚህ በኋላ ዮሐንስ የጌታችን የኢየሱስ ክርስቶስን ትምህርት ያቀርብልናል። እና ሕይወት በመስጠትና በፍርድ ኢየሱስ እንደ እግዚአብሔር ልጅነቱ ያለውን ክብር ያቀርብልናል። ከቁጥር 19 ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አለው አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንዲሰጣቸው፣ እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ፣ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል ያችሁት እግዚአብሔር ይመስገን። እንግዲህ አንድ የሰላሳ ስምንት ዓመት በሽተኛ ተፈወሰ ብለን እምንደመድመው ታሪክ የሆነ ተአምር ኢየሱስ አደረገ ብለን እምናልፈው ጉዳይ አይደለም። ይሄ እውነት የወጣው ከዚህ ክስተት ውስጥ ነው። ኢየሱስ ራሱን በልጅነት ክብር የገለጠበት ነው ስንል ወልድነቱ የታየው እንዴት ነው? ሕይወትን በመስጠት አያችሁት። ለዛ ያን ሰው ከዚያ ሁኔታ ውስጥ አንስቶ አቁሞ አድኖ ማሳየቱ ሙታን ለሆኑ ሰዎች በበደላቸውና በኃጢአታቸው ሙታን ለነበሩ ሰዎች ኢየሱስ ሕይወትን የሚሰጥ የእግዚአብሔር ልጅ መሆኑን ያረጋገጠ ሥራ ነው። ያሳየሰ ይሄን ለማሳየት ነው። ይሄን ማንነቱን ለመግለጥ ነው ኢየሱስ ያንን ተአምር ያደረገው ማለት ነው። እንደ ተናገረው ይህ እውነት እውነት እላችኋለሁ በሚል የማረጋገጫ ቲተር የማረጋገጫ ማህተም የተነገረ ነው። እውነት እውነት እላችኋለሁ የሚገርም አባባል ነው። እውነት እውነት እላችኋለሁ፣ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል! ይሄንን ሙሴ መናገር ይችላል? አብ ሲያደርግ ያየውን ማየትስ ይችላል? ሲጀምር ወልድ ደግሞ እንዲሁ ያደርጋል፣ ልክ እንደ አብ። ምን ማለት ነው? አሁን ያያችሁት ስራና ድርጊት ከአብ ተነጥሎ ያለ አብ እኔ ብቻዬን ያደረግኩት የኔ የግል ነገር ብቻ አይደለም። በዚህ ስራ ውስጥ አብ አድርጓል። አብ ሲያደርግ ያየውን ግን ወልድም እንዲሁ ያደርጋል። ይሄ ስራ የአብም ነው፣ ቀጥሎም የኔ ነው። እንደዚህ ኢየሱስ የሚሠራቸውን ስራዎች ያለ አብ እንደ አንድ ከአብ የተነጠለ ማንነት አድርገን ከራሱ ብቻ እንደሚያደርግ መውሰድ፣ አብና ወልድን መነጠል፣ አንዲት ስራ የአብም ናት እሷም የወልድ ናት እንጂ መኮራረጅ አይደለም። ጉዳዩ አንድ የሆነ ሰው የሆነ ስራ ይሰራል ከእሱ አይቶ እኔም እንደሱ ልስራ ብሎ መሄድ ጉዳይ አይደለም። አብ ሲያደርግ ያየውን ያምኑ ነው ገብቷቸዋል። ጌታ ኢየሱስ ክርስቶስ በ ሰዎች ላይ የሚያደርገው የሚሰራቸው ስራዎች በሙሉ የአብ ናቸው። በሌላ አባባል ስለዚህ ምን እያደረገ ነው? እያደረግኩ ያለሁት ስራ የያህወህ ነው። ስለዚህ እግዚአብሔር እኔ በሰውነት በምሰራው በዚህ ስራ ራሱን እየገለጠ ነው። ስለዚህ እንዲህ በምታዩት በእኔ ማንነት ውስጥ እናንተ አይናችሁ ያረፈበት ይህ ቅርጽ ብቻ አይደለም ያለው። በዚህ ማንነቴ ውስጥ የመለኮት ሙላት አለ። አባቴ ብዬ መጥራት የምችልበት ባህሪ በእኔ ውስጥ አለ። ስለዚህ እሱ ሲሰራ ያየውትን እኔ ማድረግ እችላለሁ፣ አድርጌም አለው። ሐሳቡ ይሄ ነው። ያለ እሱ ግን ተነጥዬ ያደረግኩት ነገር የለም። አብን የሚገልጥ ነው ነው። የአብን ቀማህ ማለት አይችሉም ማለት ነው። አያችሁት ይሳደባል ለማለት አይችሉም። እግዚአብሔር የሚሰራውን ስራን የሠራሁ ይላል፣ ራሱን እግዚአብሔር አደረገ እንደ ሰው ይህ አይደለ የነሱ ክስ ኖ ይሄ ስራ የአብ ነው። አያችሁት ወዴት እንደሄደባቸው እንጂ በቅሚያ የወሰድኩት ነገር አይደለም። በአጭሩ እኮ በፊልጵስዩስ ማሰብ ነው። ቀምቶ አይደለም እግዚአብሔር የሆነው አይደለ፣ መቀማት እንደሚገባ ነገር አልቆጠረም። ይልቁን ያንን መለኮታዊ ስራ በሰውነቱ ሲገልጥ ነው የምንመለከተው። አብ ወልድን ይወዳልና የሚያደርገውን ሙሉ ያሳየዋል አለና፣ ከዚህ የሚበልጥ ደግሞ ስራ ሊያሳያቸው ነው ትደነቁ ዘንድ። ከዚህ የሚበልጥ ስራ ያሳየዋል። አሁን ወደ ነጥቡ መጣ። ሰውየውን መፈወስ ብቻ አይደለም። ከዚህ የሚበልጥ ስራ ምንድን ነው? እሱ አብ ሙታንን እንደሚያነሳ ህይወትም እንደሚሰጣቸው ወልድ ደግሞ እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ያኛው ፈውስ ነው አይደል? አልሞተም ነበር ፈወሰው፣ አቆመው። አሁን ግን ቢሞትስ ኖሮ ጥያቄው ይሄ ነው። ከዚህ የሚበልጥ የታመመው መፈወስ ብቻ አይደለም። ግን አብ ሙታንን እንደሚያነሳ ይሄ የአብ ስራ ነው። ልክ በዛው ልክ ደግሞ ወልድም እንደዚሁ ለሙታን ህይወትን ይሰጣል። ሙታንን ማስነሳት ማስነሳት ብቻ አይደለም ህይወትን መስጠት። በሁለቱ ቃላት መካከል የደረጃ ልዩነት አለ። ስለዚህ ኢየሱስ ምን አለ? አላዛርን ባስነሳ ጊዜ እኔ ትንሣኤና ህይወት ነኛ ትንሣኤ ማለት ለዚህ ለሥጋ ለሞተው ለተቀበረው ሰውነት ሕይወት መስጠት ነው። ማስነሳት ማለት እሱ ነው። ግን ሕይወት መስጠት ማለት ከእግዚአብሔር ጋር ሕያው ግንኙነት እንዲያደርግ ማድረግ ነው። መንፈሳዊ ሕይወት ነው፣ የሥጋ ሕይወት አይደለም። ሁለተኛው ኩክኒንግ ፓወር የሚባለው ከእግዚአብሔር ጋር መገናኘት። ስለዚህ ሰውየውን ከሞት ማስነሳት ብቻ ሳይሆን ከእግዚአብሔር ጋር የሚገናኝበትን መለኮታዊ ሕይወት መስጠት እችላለሁ። ይቺ ሕይወት የቷ ነች? ወረድ ብሎ የዘላለም ሕይወት ብሏታል። ስለዚህ ከዚህ በኋላ የሚቀጥለው አሁን ጨርሶውኑ ከተአምራዊው ክስተት ይወጣና ወደ መንፈሳዊው ዓለም ውስጥ ይመጣል። ወደ መንፈሳዊው ሕይወት ውስጥ ይመጣል። አንዱ የዮሐንስ ወንጌል ዓላማ አምናችሁ በስሙ ምን ይሆንላችሁ ዘንድ ነው? ህይወት ይሆንላችሁ ዘንድ። የኢየሱስ ማንነት ይገልጻል፣ ሰዎች እንዲያምኑት ይጋብዛል፣ ከዛ ስለ ህይወት ይናገራል። አሁን ታዲያ ምንድነው እያደረገ ያለው? ወልድም እንዲሁ ለሚወዳቸው ህይወትን ይሰጣል አለ። ህይወት መስጠት የወልድ ስራ ነው። ዛሬም ቢሆን ይሄው ነው ስራው። ለምንድነው በእግዚአብሔር ቀኝ የተቀመጠው በአሁኑ ሰዓት? አብዛኞቻችን ሊያማልድ እንላለን አይደል? ይሄ ላማኞች ነው፣ ለዳኑት ነው። ግን በእግዚአብሔር ቀኝ ላልዳኑት ሰዎች የሚሆን ሥራ አለው። ምንድነው? እሱ ለሰጠኸው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረው። ከውጭ በወንጌል ተጠርተው ለኢየሱስ ለሚሰጡት ሰዎች ልክ እንደመጡ ከኢየሱስ ጋር እንደተገናኙ ህይወት ይሰጣቸዋል። የስጋ ህይወት እኮ አላቸው አይደል። ታዲያ ምንድን ነው ያ ህይወት? እግዚአብሔርን ማወቅ አይደል። እዛው ላይ ተገልጿል። ዮሐንስ 17 ላይ እውነተኛ አምላክ ብቻ ይሆን ከአንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። ስለዚህ ከእግዚአብሔር ጋር ኮሚኒኬት የሚያደርግበት የሚገናኝበት፣ አዲስ ህይወት ያ ህይወት ይገባበታል። ስለዚህ እዚህ ጋር ለሚወዳቸው ህይወትን ይሰጣል የተባለው ላመኑት ሰዎች የሚሰጠውን የዘላለምን ህይወት የሚመለከት ነው። እነዚህ ሰዎች ፈቅደው ወደው ኢየሱስን በወልድነት ክብሩ በእግዚአብሔር ልጅነት ክብሩ አክብረውታል። ያመኑትም ህይወት የሚያገኙት እኮ ኢየሱስ የእግዚአብሔር ልጅ እንደሆነ አምነው አይደል? እን ነው አይደለም ነው ግን እግዚአብሔር የሚፈልገው ወይም አማኞች ብቻ ኢየሱስን እንዲያከብሩት አይደለም። የዘላለም ሕይወት ያገኙ ሰዎች ብቻ ኢየሱስን እንዲያከብሩት ብቻ አይደለም የሚፈልገው እግዚአብሔር። ታዲያስ፣ ያልዳኑትም፣ ያላመኑትም በውጭ ያሉትም እንዲያከብሩት ይፈልጋል። ሰዎች ሁሉ፣ ቁጥር 23 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ፣ የፈቀዱ የተቀበሉ ያመኑ ሕይወትን አግኝተው ያከብሩታል። ችግር የለውም። ግን እነሱ ብቻ አይደሉም፣ ሰዎች ሁሉ ያከብሩታል። አብን የሚያከብሩትን ያህል ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው። እንጂ አብ በአንድ ስንክ ሰው እንኳን አይፈርድም፣ መፍረድ አይችልም አይለንም። ግን ፍርዱን ማን ይፈርደዋል ነው? ወልድ ይፈርደዋል ነው። ፍርዱ ግን የማን ነው? የአብም ነው የወልድም ነው። ግን የሚፈጽመው ማን ነው? ወልድ ወልድ እንዲፈርድ ትቶታል ነው። የሚከበረው አብም ወልድም ነው። አብን የሚያከብሩትን ያህል ምን ማለት ነው? አብ ቢፈርድ ኖሮ በዚያ ፍርድ አብ ይከበር ነበር፣ አደል እንዴ? አሁን ወልድ በስጋ የተገለጠው በእነሱ ዘንድ ተንቋል። ስለዚህ መከበር ያለበት እንደ አንድ ነቢይ እንደ አንድ ትልቅ ሰው አይደለም። አብን የሚያከብሩትን ያህል ያህዌህን የሚያከብሩትን ያህል ያከብሩት ዘንድ ፍርድን ለወልድ ሰጠው። በፍርድ ዙፋን ፊት በነጩ የዙፋን የፍርድ ዙፋን ፊት ሲቀርቡ በታላቁ ነጭ ዙፋን ፊት ሲቀርቡ ያኔ ኢየሱስን የሚያከብሩት እንደ አንድ ታላቅ ንጉሥ እንዲሁ ዝም ብሎ የሺው ዓመት ንጉሥ ብቻ አይደለም። አብን የሚያከብሩትን ያህል ለማክበር ይገደዳሉ። በአብ ስልጣንና መጠን ይፈርድባቸው ዘንድ ይጋፈጡታል። በብሉይ ኪዳን ዶክትሪን ፈራጁ ያህወህ ነው። መጨረሻ ላይ ግን የሚያዩት የናዝሬቱ ኢየሱስ ነው። እንዴ ያህወህ ነህ እንዴ? ነው እኮ። ሌላ ምንም ማለት አይችሉም። አብን የሚያከብሩትን ያህል ወልድን የሚያከብሩበት ጊዜ ይመጣል። የሚያሳዝነው ግን በፍርድ መሆኑ ነው። ወንጌል መስበክ ያለብን ለዚህ ነው። ኢየሱስ መከበሩ ላይቀር ነገር፣ ጉልበት ሁሉ ለኢየሱስ መስገዱ ላይቀር ነገር መላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ማለቱ ለማይቀር ነገር፣ ለምን ተገዶ ያደርገዋል? ለምን በፍርድ ያደርገዋል? ዛሬ ቢመጣ እኮ ሕይወትን ተቀብሎ ማድረግ ይችላል። በደስታ ሊያደርገው ይችላል አደል? ሕይወት የሚሰጠውም ራሱ የሚፈርደውም ራሱ። ማምለጥ የለም። ዛሬ በጸጋ የተዘረጋ እጁ ው ወደ ወደ እነሱ እየሄደ ያለው የጸጋ አምላክ ጌታ ኢየሱስ ሕይወትን ሊሰጥ ሕይወትን ይዞ እየመጣ ነው። ግን ያኔ እሱ በፍርድ ዙፋን ላይ ነው የሚቀመጠው። ማን ነው የሚመጣው? ሊፈረድበት እራሱ ይመጣል። ችግሩ ይሄ ነው ግን መከበሩ አይቀርም ስለዚህ ዓለም ባትቀበለው የኢየሱስ ክብር አይቀንስም በአብ ደረጃ ያለ መለኮታዊ ክብሩ በሰውነቱ የተነሳ በናዝሬታዊነቱ የተነሳ በቤተልሔምነቱ የተነሳ አይቀንስም እነሱ የተናቀ የሕማም ሰው ያደርጉት የእርሱ ክብር ግን በየትኛውም ዘርፍ የተጠበቀ ነው እና በጣም ነው የሚገርም ነው። እግዚአብሔር ልጁን ለማክበር ያደረገው ነገር ፍርድን ሁሉ ለወልድ ሰጠው። በቃ አንተ ፍረድ ሰው ስለ ወንክ ነው አደለ የተናከው አንተ ፍረድ፣ እና ሰው ሆነ በመለኮታዊ ፍርድ ስትፈርድ ያኔ በእኔ ደረጃ ያከብረኋል እንደ ማለት እኮ ነው፣ እንደው አባባሉን ሰፋ ብናረግ። ግን አንድ ደስ የሚል ዜና አለ። ህይወትን ያገኙ ሰዎች ወደ ፍርድ ይመጣሉ ይመጣሉ። መጀመሪያ ቅደም ተከተል እንዴት ነው? ህይወት ማግኘት ምንም የሚደጋገም ነገር የለውም። ለዚህ ነው አሁን እዚህ ጋር የኢተርናል ሴኪሪቲ ጉዳይ ይመጣል። የዘላለም ዋስትና አለ። ብቻ መጀመሪያ በክርስቶስ ኢየሱስ በማመን የዘላለም ህይወት ማግኘት። ስለዚህ ቀጥሎ ምንድን ነው የሚለው? ቁጥር 24 ላይ እውነት እላችኋለሁ፣ ቃሌን የሚሰማ እውነት እውነት እላችኋለሁ ይሄ ሰው ከዳነ በኋላ ይጠፋል የሚሉ ሰዎች ይሄን በደንብ ያንብቡት። ቁጥር 24 መልስ ነው። ለዛውም ምን ብሎ? የኢየሱስ እኮ መሐላ ማለት እኮ ነው ይሄ። እውነት እውነት እላችኋለሁ ካለ ኢየሱስ ሰዎች ላይቀበሉ የሚችሉትና የሆነ ልባቸው የሚያመነታበት ቦታ መሰለኝ እንዲህ የሚለው። በቃ ያስረግጣል። የኛ የልብ ዝንባሌ እያየ እውነት እውነት እላችኋለሁ አለው። ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው። ይኖረዋል እንኳን አይልም አለው። ከዛስ ከሞት ወደ ህይወት ተሻገረ እንጂ አለና ወደ ፍርድ አይመጣም። አምልጧል። በቃ ፍርድ የሚባል ነገር ከፊት ለፊቱ አይጠብቀው። ሰኪውርድ ነው። ህይወት የሚሰጠው ኢየሱስ የሚፈርደው ኢየሱስ ታዲያ፣ ራሱ ህይወት የሰጠውን ሰውዬ በኋላ ላይ ይፈርድበታል? ህይወት በሚሰጥበት ጊዜ ኢየሱስ ይሳሳታል እንዴ? መታወቅ እኮ ያለበት ነገር ይሄ ነው። በልጁ የሚያምን የዘላለም ህይወት አለው እስከተባለ ድረስ በልጁ ማመኑን የልቡን የሚያውቅ እሱ ነው። ይኸው አምኛለሁ ብሎ ወደ ፍርድ የሚቀርብ ሰው ካለ ኢየሱስ ያላመነበት እምነት ያለው ነው። የአፍ አማኝ ነው ማለት ነው። በክርስትናው ዓለም ውስጥ የተደበላለቀው አፍአዊው ዓለም እውነት ነው። መጀመሪያ ህይወት ስላላገኘ ወደ ፍርድ ይቀርባል። እሱ ምንም ጥያቄ የለውም። ህይወት ያገኙ ሰዎች ግን ወደ ፍርድ አይሄዱም ከሞት ወደ ህይወት የተሻገረ ሰው እንዴ! አስቡት እስኪ፣ ክልሉን የሞት ክልል አለ፣ የህይወት ክልል አለ። ሪቨርስ አይሆንም፣ ከህይወት ክልል ወደ ሞት ክልል ሰው አይመለስም። ከሞት ወደ ህይወት ተሻግር ነው የሚለው ቋንቋው ራሱ። ከዛ ወደ ፍርድ አይመጣም፣ አንዴ ለዘላለም ነው እና ይሄ በጣም በጥብቅ የተነገረ ቃል ነው። ታዲያ ይህንን በሁለት ደረጃዎች አረጋግጦ ይናገራል። አንደኛው አሁን በወንጌል አማካኝነት ኢየሱስ የሚያሰማው ድምፅ ነው። ሌላው ደግሞ በትንሣኤ ጊዜ ኢየሱስ የሚያሰማው ድምፅ ነው። ስለዚህ ሰው ሕይወት የሚያገኘው የእግዚአብሔር ልጅ ድምፅ በመስማት ነው። በሁለቱም ጊዜ የመጀመሪያው አሁን በኃጢአትና በበደል ምክንያት ሙታን ለሆኑ ሰዎች እየተሰማ ያለው ድምፅ ነው። ቁጥር 25 እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አለና፣ እርሱም አሁን ነው አለ። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ይለናል፣ ሰጥቶታልና ስለዚህ በክርስቶስ ውስጥ የመለኮት ህይወት አለ። አሁን ያ መለኮታዊ ህይወት ያለው ክርስቶስ ያንን ህይወት ይዞ የተገለጠው ክርስቶስ ድምፁን ሲያሰማ ሙታን ምን ይሆናሉ? የሚሰሙትም በህይወት ይኖራሉ። ይሄ ድምፅ፣ ትንሽ ድምፅ የሚለው ነገር በጣም ቃል ከሚለው የዘለለ ነው። ብዙዎቻችን ቃል እንሰማለን፣ ቃል እንማራለን፣ ቃል እናነባለን፣ ቃል እንጠይቃለን፣ ከዛ እንመረምራለን፣ እንረዳለን፣ ከዛስ አይምሯችንን በእውቀት ሞልተን እንሄዳለን። እንደዚህ አይነቱ ነገር ብዙ ጊዜ ህይወት አይሆንም። ያው በቃል ውስጥ ግን ድምፅ መስማት ያስፈልጋል። ድምፅ የሚለው የኢየሱስን የማንነቱን ገጽታ በዚያ በሰማነው ቃል ውስጥ መለየት መቻል ማለት ነው። ወደ ውስጣችን ማስገባት ማለት ነው እ ይሄ በጣም እንዴት ነው የድምፅ ልዩነት የሚላለ በሙዚቃ መሳሪያ ላይ የዜማ ልዩነቱን ገልጦ የመለየት ችሎታ ያላቸው ሰዎች አሉ። ድምፅ ስንል ምንድን ነው? መለየት የእሱን ለይቶ መያዝ ይሄ ድምፅ እሱ ነው ብሎ ማያት፣ መለማመድ፣ ማወቅ። ለምሳሌ በጎቼ ድምፄን ይሰማሉ። እነዚህ በጎች እንዴት ነው በጣም የተራቀቀ እውቀት ያላቸው ይመስላችኋል? ግን የለመዱት ነገር አለ፣ ሴንስ ያደረጉት ነገር አለ። በቃ ተለማመዱ፣ የኢየሱስን ከሌላው ሰው ለይተው አወቁት። ድምፄን ይሰማሉ ይከተሉኝማል፣ እኔም አለና የዘላለም ሕይወት ተሰጣቸዋለሁ። ከዛስ ለዘላለም አይጠፉም። ስለዚህ ብዙ እውቀት ወይም እንደዚህ የተራቀቀ ነገር ማለት አይደለም። በዋናነት ወንጌል በሚሰበክበት ጊዜ የሆነ የኢየሱስ ድምጸት የኢየሱስ ማንነት፣ የማንነቱ የፍቅሩ እና ያዳኝነቱ ነገር በሰው ሕይወት ውስጥ እንዴት ነው ቴስቱ ጣዕሙ ገብቷቸው በጆሮቸው ሲዋሃዳቸው ማለት ነው ለይተውት ኢየሱስ ማለት ይሄ ነው ብለው መረዳታቸውን የሚያሳይ ከእውነት የሆነ ድምፄን ይሰማል አለ ጌታ። በቃ ድምፄን ሲል እኮ ትምህርቴ በሙሉ ይገባዋል ማለቱ ነው እንዴ? ከአስከፐ ያስተማረው ትምህርት የኢየሱስ ክርስቶስን ትምህርት በሙሉ ይይዛል ማለት ነው እንዴ? ድምፄን ማለት የእኔን ስሜት፣ ፈቃድ፣ ሀሳብ፣ ፍቅሬን፣ ማንነቴን በቃ ሀሳቤን ይረዳልኛል ማለት እኮ ስለዚህ እግዚአብሔር ልጅ ድምፅ መስማት በሰው በውስጣዊ ጆሮ መስማት በተለይ የፍቅር ቋንቋውን የጥሪ ድምፁን መለየት ሞር ይሄ ነው እንጂ ትምህርቶቹን ተምሮ መጨረስ ማለት ላይሆን ይችላል እነሱ በራሳቸው ድምፁን የሚያስተላልፉ መሳሪያዎች ናቸው ከኢየሱስ ጋር ያለውን ሕያው ግንኙነት የሚያመለክት ነው። እሱን የሚሰሙ ሰዎች በህይወት ይኖራሉ ማለት ነው። ግን ቅድም እንዳለው ኢየሱስ ህይወት የሚሰጥ ብቻ ሳይሆን ፍርድም የሚፈርድ ነው ብለናል። ስለዚህ ቀጥሎ የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይለናል። ለማያምኑ ሰዎች ደግሞ በፈራጅነት ይገለጣል። ድምፁን ያልሰሙ ሰዎችን የሚመለከት ነው። ለዚህ ደግሞ ለዚህ ደግሞ ሁለቱም መነሳት አለባቸው ከሞት በመቃብር ውስጥ ይገባሉ። ሁለቱም ከመቃብር ወጥተው በትንሣኤ ይቆማሉ። ከዛስ በኋላ በመቃብር ያሉት ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አታድንቁ። ሁለተኛው ድምፅ የሚሰራበትን ጊዜ ይናገራል። ጌታ ኢየሱስ ክርስቶስ በክብር ሲገለጥ ድምፁን ያሰማል። ትዝላችኋል። ተሰሎንቄ ምዕራፍ አራት ሙታን የሚነሱት እንዴት ነው? በትእዛዝ አረ፣ በመላእክት አለቃ ድምፅ፣ በእግዚአብሔር መለከት ከሰማይ ይወርዳል እና የዛን ጊዜው ድምፅ ለየት ይላል። የትእዛዝ ድምፅ ነው። የሚሰበስብ ድምፅ ነው። ከመቃብር ያሉትን የሚጠራ ድምፅ ነው። ውጡ የሚል ድምፅ ነው። ይህንን መለየት ማይችል ሰው የለም። የዛን ጊዜው ሁሉም ይወጣሉ። በእርግጥ ይሄኛው የአማኞች ትንሣኤ ስለሆነ የዳኑትን የሚመለከት ነው። ግን ዞሮ ዞሮ ለዛኛውን መጠቀም እንችላለን ለምን በመቃብር ላይ የሚሰማ ድምፅ ነው ሰዎችን ካሉበት ስፍራ የሚጠራ ድምፅ ነው። ከሺው ዓመት ፍጻሜ በኋላ የማያምኑ ሰዎችም በዚሁ የሥልጣን ድምፅ ይጠራሉ። እነዚህ ወደ ላይ ወደ ክብር ሲወሰዱ፣ ያኔ የሚወጡት ግን በነጩ ዙፋን ፊት ይቀርባል። የሕይወት ትንሣኤና የፍርድ ትንሣኤ ማለት ይሄ ነው ልዩነቱ። የሕይወት ትንሣኤ ፊተኛው ትንሣኤ ነው። የሕይወት ትንሣኤ ከሺው ዓመት በፊት ነው። የፍርድ ትንሣኤ ከሺው ዓመት በኋላ ነው። እነዚህ የተነሱት ከእርሱ ጋር ለዘላለም ሕያው ይሆናሉ። እነዚያ ግን ወደ እሳት ባህር ይጣላሉ። ይሄ ሥልጣን የኢየሱስ ነው ወገኖች። አቤት፣ አይገርምም! ከአንድ የ38 ዓመት በሽተኛ መፈወስ ተነስቶ የወጣው ትምህርት እዩት፣ ኢየሱስን እንዴት እንደገለጠው ተመልከቱት። በሕይወትና በፍርድ ላይ ስልጣን ያለው የእግዚአብሔር ልጅ የአባቱ አንድ ልጅ እርሱ ነው። ሰዎች ሁሉ ኢየሱስን ብቻ አብ በሚከበርበት ክብር ሊያከብሩት ይገባል። እርሱም ዛሬ ሕይወት ያገኙ በፈቃዳቸው በፍርድ የሚወገዱት ደግሞ በጊዜው ይፈጽሙታል። እግዚአብሔር የተባረከ ይሁን። ጸጋ ይብዛላችሁ።